ሰላም ሰላም! እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነግ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ እና አስተማሪ ደግሞ እስከ መጨረሻው ካያችሁት እጅግ በጣም የሚጠቅማችሁን በየዕለቱ የምትጠቀሙትን ወይም ሀሳባችሁን በአጭር መንገድ የምትገልጡበትን መንገድ የሚያሳይ አስደናቂ ትምህርትን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እጅግ በጣም ቆንጆ ቪዲዮ ስለሆነ እስከ መጨረሻው መከታተላችሁን እንዳትዘነጉ ማለት ነው። ዛሬ ትኩረት ሰጥተን የምናየው ምንድን ነው ካላችሁ፣ ለምሳሌ አንዳንድ ጊዜ ቃላቶችም አውቀን ደግሞ ፊደሎችንም አውቀን ነገር ግን ያንን ፊደሎችን አያይዘን ቃላቶችንም አቀናጅተን እንዴት ሀሳባችንን በጽሑፍ መልክ ማስቀመጥ እንችላለን የሚለውን ሀሳብ የማሳያችሁ ይሆናል። እነኚህ እዚህ ጋር የተዘረዘሩት አረፍተ ነገሮች በየዕለቱ የምንጠቀማቸው መሆናቸው ደግሞ ለየት ያደርጋቸዋል ማለት ነው ውድ ቤተሰቦቼ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 ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ ስለመጡ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ ያገኛችሁት ወይም ይህንን ቪዲዮ የምትመለከቱት በሙሉ ሳብስክራይብ በማድረግ ቤተሰብ እንድትሆኑና የእውቀት ደረጃችሁን እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ የሕሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ከዚህ በፊት በተለያዩ ምክንያት በተለያዩ ሁኔታ ትምህርታችሁን በደንብ ያልተከታተላችሁ መሰረታዊ በሆኑ ትምህርቶች በእንግሊዝኛ፣ በአማርኛ፣ በኦሮምኛ ማንበብ፣ መጻፍ የምትቸገሩት በሙሉ ለእናንተ የተሻለ መፍትሄ ስላዘጋጀን እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ይህንን እድል እንድትጠቀሙ ይሁን። በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ስለምናሻግራችሁ የእውቀት ደረጃችሁን እንድታሻሽሉ ስለምናረጋችሁ እየመጣችሁ እየተመዘገባችሁ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ፣ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። ቅድም እንደተናገርኩኝ ዛሬ የምንማረው የተለያዩ በየዕለቱ የምንጠቀማቸውን ሀሳባችንን እንዴት ነው መግለጽ የምንችለው ወይም በጽሁፍ መልክ ማስፈር የምንችለው የሚለውን ሀሳብ የማሳያችሁ ይሆናል። እዚህ ጋር ማንበብ የቻላችሁት በሙሉ እኔን ቀድማችሁ በማንበብ እኔ ካነበብኩ በኋላ ትክክል እንደሆናችሁና እንዳልሆናችሁ ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁት በሙሉ ከኔ ጋር እኩል እየቆጠራችሁ የማንበብ ችሎታችሁን ማሳደግ ትችላላችሁ ማለት ነው። ድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምትመለከቱት የመጀመሪያው ቃል ምን ይላል? አብረን እናንብብ። ሂ ይ ወ ት ሕይወት ይላል። አያችሁት? ይሄኛው የመጀመሪያው አራፍተ ነገር የመጀመሪያው ቃል ነው። ስለዚህ ሕይወት ይላል። ለሌላ ጊዜ እንደዚህ አይነት ቃል ስታገኙ ህ ወት ህይወት ይላል። በጣም አሪፍ እቺን ደግሞ አብረን እናነባታለን እ ሩጫ ሩጫ ሩጫ ይላል። ውድ ቤተሰቦቼ እቺ ሁለት ፊደል ነች፣ በጣም ቀላል ነች። ነና ው ነው ይላል። ነው ይላል። በጣም አሪፍ ይኛው ደግሞ የሚራመዱትን የሚራመዱትን ይላል የሚራመዱትን በጣም አሪፍ ጥሎ ጥና ሎ ጥሎ ይላል ሁለት ፊደል ብቻ ነች። ጥሎ ኤኛው ደግሞ ይ ይሄዳል ይላል አቹድ ቤተሰቦች ይሄዳል ይላል። አንድ ላይ ስናነበው ምን ይላል? አብረን እናንብብ። ህይወት ሩጫ ነው የሚራመዱትን ጥሎ ይሄዳል ይላል አችሁ ውድ ቤተሰቦች፣ ይሄኛውን ለምሳሌ እንደዚህ አይነት አባባሎቹ ወይም ሐሳባችሁን ለመጻፍ ከፈለጋችሁ እንደዚህ ትጽፋላችሁ። ሕይወት ሩጫ ነው፣ የሚራመዱትን ጥሎ ይሄዳል ይላል። ስለዚህ ይሄኛው በየቀኑ እንጠቀማለን፣ ምክንያቱም አሁን ያለንበት ላይፍ በጣም እየፈጠነ እየሄደ ነው የሚሄደው። ስለዚህ እኛም እኩል ካሮጥን ሕይወት የሚራመዱትን ጥሎ ይሄዳል ስለዚህ እኩል መፍጠን ከተፈለገ የሚሮጠውን ሰው እየተራመዳችሁ አትቀድሙም ማለት ነው። ምክንያቱም የሚሮጥ ሰው በፍጥነት ስለሚሄድ የሚራመዱትን ጥሎ ይሄዳል። ስለዚህ ከህይወት ጋር እኩል ለመሄድ በተለያዩ ቴክኖሎጂም ሊሆን ይችላል። በተለያዩ ነገሮች ላይ እኩል መሄድ መሮጥ አለብን እንጂ መራመድ ወደኋላ ያስቀረናል። ስለዚህ ህይወት በፈጠነ ቁጥር እኛም መፍጠን አለብን ማለት ነው። ቤተሰቦቼ በጣም አሪፍ አሁን ወደ ሁለተኛው እንሄዳለን። እዚህ ጋር የምታዩት ሁለተኛው ምን ይላል? ቀጣይ ቀጣይ ይላል። ቀጣይ ዓመት በጣም ቀላል ነች እቺ ዓመት ዓመት ይላል። በጣም አሪፍ ዓመት የግል የግል ይላል። የግል ስራ ስራ ስራ ለመጀመር ለመጀመር ለመጀመር ለመጀመር በጣም አሪፍ አቅጃለው አቅጃለው ይላል። አያችሁ ውድ ቤተሰቦች እስኪ አንድ ላይ አብረን እንብብና ምን እንደሚል ሐሳቡን በሙሉ እንረዳለን ማለት ነው። ቀጣይ አመት የግል ስራ ለመጀመር አቅጃለው ይላል። አያችሁት ውድ ቤተሰቦቼ ቀጣይ ዓመት እናንተ ስራ የሚለውን የተለያየ ነገር ማስገባት ትችላላችሁ ማለት ነው። ቀጣይ ዓመት የግል ስራ ለመጀመር አቅጃለሁ ይላል። አያችሁት ይህኛውን ሐሳብ በተለያየ ጊዜ ለመጻፍ ብትቸገሩ፣ እንደዚህ መጻፍ እንደሚቻል እያሳየኋችሁ ነው። ምክንያቱም የተለያዩ ነገሮችን ማንበብና መጻፍ እየተለማመዳችሁ ስትሄዱ የፈለጋችሁትን አረፍተ ነገር መጻፍ አይከብዳችሁም ማለት ነው። ውድ ቤተሰቦቼ ስለዚህ ይሄኛው ቀጣይ ዓመት የግል ስራ ለመጀመር አቅጃለው ይላል። በጣም አሪፍ ወደ ሶስተኛው እንሄዳለን። እዚህ ጋር የምትመለከቱት ምን ይላል? ትምህርት ትምህርት ይላል። በጣም አሪፍ አያችሁ ትምህርት ትምህርት ይላል። እዚህ ጋር የምታዩት ሌላኛው ቃል ደግሞ ለመ ጀመር ለመጀመር ለመጀመር ለመጀመር ፈልጌ ፈልጌ ይላል። ፈልጌ ፈልጌ ነበር ነበር ይላል። እችላለሁኝ እችላለሁኝ ይላል። መጨረሻ ላይ ጥያቄ ምልክት ማስገባት ትችላላችሁ ማለት ነው። በጣም አሪፍ እስኪ አንድ ላይ አብረን እናንብብ ትምህርት ለመጀመር ፈልጌ ነበር እችላለሁኝ ብላችሁ ለመጻፍ ከፈለጋችሁ እንደዚህ ይጻፋል ማለት ነው የተለያዩ ትምህርቶች ሊሆኑ ይችላሉ በጽሁፍ መልክ ለመጻፍ ስትፈልጉ በኦንላይን ሊሆን ይችላል በተለያየ በአካልም እየመጣችሁ መማር የምትፈልጉ ከሆነ እንደዚህ መጻፍ ትችላላችሁ ትምህርት ለመጀመር ፈልጌ ነበር እችላለሁኝ ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። አያችሁ ውድ ቤተሰቦቼ፣ እንደዚህ እየጻፋችሁ በደብተራችሁ ላይ ደግሞ የተሻለ የራሳችሁንም ሀሳብ እያስቀመጣችሁ እየሞከራችሁ የእውቀት ደረጃችሁን ማሻሻል ትችላላችሁ ማለት ነው፣ ውድ ቤተሰቦቼ። በጣም አሪፍ አሁን አራተኛውን እናነባለን። ምን ይላል ቤተሰቦቼ? ቤተሰቦቼ ይላል ሁል ጊዜም ሁል ጊዜም ሁል ጊዜም ቢሆን ቢሆን ቢሆን ይናፍቁኛል ይናፍቁኛል ይላል። እስኪ አንድ ላይ አብረን እናነባለን። ቤተሰቦቼ ሁል ጊዜም ቢሆን ይናፍቁኛል። ስለዚህ አንድ ላይ ለማንበብ ስትፈልጉ ቤተሰቦቼ ሁልጊዜም ቢሆን ይናፍቁኛል የሚለውን ሐሳብ ለመጻፍ ከፈለጋችሁ እንደዚህ ይጻፋል። ሲነበብ ደግሞ አሁን እንዳነበብኩት ማንበብ ትችላላችሁ ማለት ነው። ድቤ ቤተሰቦቼ በጣም አሪፍ። አምስተኛ ምን ይላል? በእናትና በእናትና በእናትና በሀገር በሀገር በሀገር የ ሚቀልድ የምቀልድ የምቀልድ ሰው ሰ እና ው ሁለት ፊደል ነች። ሰው አይመቸኝም አይመቸኝም ይላል አያችሁ ውድ ቤተሰቦቼ። ስለዚህ አንድ ላይ አጣምረን ስናነባቸው ምን ይላል በእናትና በሀገር የሚቀልድ ሰው አይመቸኝም ይላል። አያችሁ ውድ ቤተሰቦች፣ እንደዚህ እያነበባችሁ ስትሄዱ የተለያዩ መጽሐፎችን ማንበብ አትቸገሩም። የተለያዩ በሚዲያ የሚለቀቁትንም ነገሮች ለማንበብ አትቸገሩም ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። አሁን ወደ ቀጣዩ እናልፋለን። እዚህ ጋ የምታዩት ሌላኛው ምን ይላል? በሰው በሰው በሰው ይላል በሰው ይላል። በጣም ቀላል ነው። አሪፍ ሂወት አስታውሳችሁ ከሆነ እችን መጀመሪያ ላይ አንብበናታል። በናታል ሂወት ይላል። በጣም አሪፍ። እዚህ ጋር የምታውስ ሶስት ፊደል ነው። እስኪ አብረን አንብብ ጠልቃ ጠልቃ ይላል። ጠልቃ በጣም አሪፍ። እዚህ ጋር መግባት መግባት አል ወድም አልወድም ብላችሁ ለመጻፍ ከፈለጋችሁ እንደዚህ ይጻፋል። እስኪ አንድ ላይ አቀናጅተን ሙሉን ሐሳብ እንረዳ። በሰው ህይወት ጠልቃ መግባት አልወድም ይላል። አያችሁ ቤተሰቦች? ስለዚህ እናንተም እንደዚህ አይነት ሐሳቦችን መጻፍ እንደምትችሉ እያሳየኋችሁ ነው። ምክንያቱም በሰው ህይወት ጠልቃ መግባት ጥሩ አይደለም። ስለዚህ ሰውም በእናንተ ህይወት ጣልቃ ሲገባ መፍቀድ የለባችሁ ማለት ነው። እንዲህ ቤተሰቦቼ፣ በጣም አሪፍ። አሁን ደግሞ ወደ ቀጣዩ እናልፋለን። እዚህ ጋ የምትመለከቱት ሌላኛው ደግሞ ከሰው ከእና ሰው የሚለውን አንድ ላይ ስናያይዘው ከሰው ይላል። ከሰው ጋር እችም ቀላልነች ሁለት ፊደል ስለሆነች ለማንበባ ትቸገሩ ማለት ነው። ጋ እና ር ጋር ይላል። ላምና በሰላምና በፍቅር በፍቅር የሚኖር የሚኖር ሰው ሰው ነኝ ነኝ ይላል። በጣም አሪፍ። ከሰው ጋር በሰላምና በፍቅር የሚኖር ሰው ነኝ። አያችሁ ድቤ ሀሳቦቼ፣ የራሳችሁን አስተያየት ወይም የራሳችሁን ሀሳብ ለመጻፍ ከፈለጋችሁ እንደዚህ ከሰው ጋር በሰላምና በፍቅር የምኖር ሰው ነኝ ብራችሁ ራሳችሁን መግለጽ ትችላላችሁ ማለት ነው። ድቤ ሀሳቦቼ፣ በጣም አሪፍ ይህኛው የመጨረሻው ነው። ስለዚህ የዛሬውን ሳጠቃልልላችሁ ምንድን ነው ያየነው ካላችሁ እለት ዕለት ልንጠቀማቸው የምንችላቸውን አረፍተ ነገሮች ወይም ሐሳባችንን በቀላል መንገድ በአረፍተ ነገር መልኩ እንዴት መጻፍ እንችላለን የሚለውን ሐሳብ ነው በደንብ ያየነው ማለት ነው እድ ቤተሰቦቼ ታዲያ እነኚህን አረፍተ ነገሮችን ደጋግማችሁ በማየት የራሳችሁን ሐሳብ በቀላል መንገድ በጽሁፍ መልክ ማስቀመጥ ትችላላችሁ ማለት ነው እድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ ኮመንት፣ ለጓደኞቻችሁ ደግሞ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች የእውቀት ደረጃቸውን ስላሻሻሉ፣ ማንበብ ያልቻሉት ማንበብ ስለቻሉ፣ መጻፍ ያልቻሉት መጻፍ ስለቻሉ፣ እናንተም ይህንን ቪዲዮ ለመጀመሪያ ጊዜ የምትመለከቱት በሙሉ እንደዚህ አይነት አሪፍ አሪፍ ቪዲዮ በየጊዜው ስለምንለቅ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች እጅግ በጣም ቆንጆ የሆነ ትምህርት እየሰጠን እንገኛለን። ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ በማንበብና በመጻፍ ላይ መሰረታዊ በሆኑ በእንግሊዝኛ፣ በአማርኛ፣ በኦሮምኛ ትምህርቶች ላይ የምትቸገሩት በሙሉ በጣም በአጭር ጊዜ ውስጥ ራሳችሁ ላይ የሚደንቅ ለውጥ ለማየት የምትፈልጉ ከሆነ በጥቂት ወራት ውስጥ ማንበብና መጻፍ የምትፈልጉት ከሆነ ከእኛ ጋር እየመጣችሁ እየተመዘገባችሁ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ከኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም ስትፈልጉ፣ በግላችሁ ስትፈልጉ ደግሞ በጋራ ወይም በጉሩፕ መማር የምትችሉ መሆኑንና ራሳችሁ ላይ የሚደንቅ ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ።